የወሊሶ ቅዱስ ሉቃስ ካቶሊክ ሆስፒታል የነርሶችና የአዋላጅ ነርሶች ኮሌጅ ተማሪዎችን አስመረቀ። የወሊሶ ቅዱስ ሉቃስ ካቶሊክ ሆስፒታል የነርሶችና የአዋላጅ ነርሶች ኮሌጅ ለተከታታይ ዓመታት በነርሲንግና በአዋላጅ ነርስ ዘርፍ ለ ሀያ ሁለተኛ ጊዜ ያስተማራቸውን በድምሩ ሀምሳ ዘጠኝ ተማሪዎችን ሰኔ ሀያ አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት በወሊሶ ቅዱስ ሉቃስ ካቶሊክ ሆስፒታል የነርሶችና የአዋላጅ ነርሶች ኮሌጅ ቅጥር ግቢ አስመርቋል። ኮሌጁ ከተመሰረተበት ከሁለት ሺ አመተ ምረት ጀምሮ 452 ነርሶችና 266 አዋላጅ ነርሶችንና 202 ማሻሻያዎችን ጨምሮ 920 የጤና ባለሙያዎችን አስመርቋል። ኮሌጁ የተሻሻለውን የቴክኒክና ሙያ ትምህርትና ስልጠና ስርዓት ወደ ተግባር በማስገባት በውጤት ላይ የተመሰረተ ትምህርት ከስራ ገበያ ፍላጎትና ከዓለም አቀፍ ደረጃዎች ጋር በማጣጣም የሙያ ደረጃዎች ላይ በማተኮር ያሰለጥናል። በሁለቱም የስልጠና ዘርፎች ያሰለጠናቸውን ተማሪዎች ሁሉ ሲኦሲ ማለፋቸውና በአሁኑ ሰዓት ሰዓት በደረጃ ሶስትና አራት ሀምሳ ሁለት አዋላጅ ነርሶች እና ስልሳ ነርሶችን በአጠቃላይ አንድ መቶ አስራ ሁለት ተማሪዎችን እያስተማረ መሆኑም ተገልጿል። በእለቱም ብፁዕ አቡነ ሉቃስ የእምድብር ሀገረ ስብከት ጳጳስና የቦርድ ሰብሳቢ እንዲሁም የኮሌጁ አስተዳዳሪ እህቶችና ሰራተኞች የተመራቂ ወላጆች፣ የመንግስት የስራ ኃላፊዎች፣ ከተለያዩ ቤተ እምነቶች የመጡ መሪዎች እንደዚሁም አጋር ድርጅቶች በተገኙበት ፕሮግራሙ በድምቀት ተከብሯል።